አረ፣ ጉድ ነው ዘንድሮ። ሄሉሻ በአደባባይ ተደፍራለች። ተደፈረች እንዴ? በጥፊ ተመታች። ቆይ ግን ምን አደረገች እች ልጅ? በጥፊ መመታቷ ከምን የመጣ ነው? ልኡሌስ እንዴት ነው አንተ? ቁጭ ብለን የምታያት ስትመታ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቤተሰብ ምን እየተካሄደ ነው? እነዚህ ሰዎች ግን ማለት ነው ተንኮል አዝለው ነው ማለት ነው። እኔች ልዩ የምትባት ሴትዮ አሁን እያማረችኝ አይደለም። ምክንያቱም በዚህ ያክል ደረጃ ሙጥኝ ያለችው ምን አስባ ነው የእውነት ሄሉና ያብስራ እንዲታረቁ ፈልጋ ነው ወይንስ ደግሞ ከሄሉ ላይ የሆነ ሴራ ጎንጎና ነው የመጣችሁ? ሄሉን ለመጉዳት አስበሽ ነው እንደዚህ የምትሆኝው? አይሳካለች። አንቺ ማትረቢ ባለጌ ማለት ነው። በጣም ነው የምታስጠይው። እንደ እንደዛሬ እኮ እንዴት እንዳጣጣች። የሄሉ ቤተሰብ የሆናችሁ ሄሉን የምትወዱ በሙሉ ማለት ነው እቺ ልጅ መታ ይቅርታ መጠየቅ አለባት። ሄሉን ይቅርታ እንድጠይቅ እናድርጋት ማለት ነው። ምክንያቱም አንዴ ብቻ አይደለም ከአንድም ሶስት ጊዜ በጥፊ መታታለች። ስለዚህ እሷ ማን ስለሆነች ነው ሄሉሻን የምትማታት? ሰው መታ ይቅርታ መጠየቅ አለባት፣ ካልሆነ ግን አንፋታሽም። በቅድሚያ ልዑል፣ ልዑል ምን አስበህ ነው? እኔ እኮ ልዑል ጀግናው የሄሉዬ መከታ ምንም ነገር ቢባል የማይደንቀው የማይሞቀው የማይበርደው፣ በደስታዋ በሀዘኗ ከሄሉ ጋር ሁሌም ያለ የማይለያት እያልኩኝ ሳሞጋግሰ ነበር። ዛሬ ግን በጣም የወረደ ስራ ነው የሰራኸው ልዑል። አንተ እንዴት በጥፊ ስትመታ ዝም ላፍጥጣ ታያታለህ? አስተያየት ሁላ እኮ ማለት ነው። እሷ ደጋ አደረገች ትድገምሽ አይነት ሁላ ነው የሚመስለው ማለት ነው። ማለት አንዴ ተነስተ እንኳን መገልገል ያቀታል እንዴ! እረ በእውነት በጣም ነው የሚያሳፍረው። ጓደኝነት እንደዚህ ነው? ሜቢ ተናደባት ሊሆን ይችላል። ውጣ ስላለች፣ ከህይወቴ ውጣ ስላለች ተናደባት አኮርፋት ሊሆን ይችላል። ግን ደግሞ የፈለገ ነገር ቢሆን ጓደኛ እስከሆነች ድረስ ሁሉ ነገሯን የምታውቅ ጓዳ ጎድጓዳዋን በደንብ አድርገህ ታውቃለህ አይደለም? ታዲያ እንደዚህ በአንዴ አሳልፎ መስጠቱ ተገቢ ነው? ይሄን ቪዲዮ ማለት ነው ነገ ቁጭ ብለህ ማየት አለብህ። የራስን ቪዲዮ ምን ስታደርግ እንደነበረ፣ እንደዛ መጓተት መጉተት ስትጀምር እንዴት ነው? ፀበል ትሄጃለሽ፣ ፀበል ትሄጃለሽ፣ አሞሻል፣ በጤናሽ አይደለም አትበል። እናንተ በዙሪያው ያላችሁ ዝም ብላችሁ እየመጣችሁ እንደ ውሻ የምጫወባት ሰው እናንተ ነው፣ ጸበል የሚያስፈልጋችሁ እሱ አይደለችም። እሺ፣ ተሰብስባችሁ ጸበል ግቡ። በተለይ እች ደፋር ዘላ ማለት ነው እየተነሳች በጥፊ የምትማታ ሴት ጸበል መግባት አለባት፣ ድጋሚ እጇን ከሰው ላይ እንዳታነሳ። ስለዚህ ልዑል የምር ወደ እነሱ ወግነ ሄሉን ትታሃት ከሆነ በጣም ነው የሚያሳፍረው ማለት ነው። እና ምንድን ነው ደግሞ ከገዛ ቤቷ ነው የውጭ እያልክ የምታስወጣት? ለምንድን ነው ለማን ብላ ነው ከገዛ ቤቷ የምትወጣው እንዴ? ማንም ፈርታ ሲጀመር አይደብራችሁም እንዴ? እች ልጅ ኮ መብቷ ነው። በቃ በግዴታ ልታስታርቋት አችሉም። ልዑል ይሁን እኔ ማለት የምፈልገው ማለት ነው፣ እንደ ጓደኛ አንተ በደንብ ስለምታቃት መምከር ያለብን ቀስ ብለን ምከራት እንጂ እዚህ ሚዲያ ላይ እየመጣ አብደሻል፣ በጤናሽ አይደለም እያልክ ለሌላ ለተሳዳቢ አሳልፈ አትስጣት እሺ ጓደኝነት እንደዚህ አይደለም እናንተ ባላችሁት መሰረት አሁን ምንድን ነው እየተባለች ያለችው እውነት ነው አብዳለች ፀበሉ ሰዷት ከጤናው አይደለም እየተባለች ነው ያለችው እሷ ባለሙሉ ጤነኛ ነች በቃ በቀል ነው እየተበቀለች ያለችው ብድሯን እየመለሰች ነው እሳይ ደግ አደረገች ሲቀጥል ደግሞ ማለት ነው ይህች ልዩ የምትባይ ልክስክስ በመጀመሪያ በጣም ነው የምታስጠዩ ሲጀመር ኤክስ ማለት ኤክስ ነው አለቀ ኤክስ እኮ ራይት ሆኖ ያቀም አደለ እንዴ ለምንድን ነው ከህይወታቸው ማትወጫ አንቺ ምን አገባሽ ምንም የሚመለከትሽ ነገር የለም። የአብስራና ሄሉ ታረቁ አልታረቁ ለራሳቸው ነው። አንቺ አታለቅልቅ ከዚህ ውስጥ ገብተሽ ማለት ነው። የአብስራን ከፈለግሽው ከፈለግሹ አማሊውና ውሰጅው። በቃ አለቀ። ለራስሽ አድርጊው ከፈለግሽ ከናትሽ ላይም ስቀዩ። በአንቺ ምክንያት በአንቺ ምክንያት እያልሽ ከሄሉ ላይ የምጮይባት ማን ስለሆንሽ ነው? የሄሉን መብቷን እኮ እየተጋፋሻት ነው። የፈለገውን ነገር ማድረግ መብቷ ነው ሄሉ። አንቺ የሚመለከትሽ ነገር የለም። ማንሽ አንቺ እናቷንሽ እንዴ? አስሬ እኔ ላንቺ ብዬ ነው እኔ ላንቺ ብዬ ነው ትላለች። አደራ መስጠት ከፈለግሽ ማለት ነው ማን ነበር? ይሄ የአብሰራ እኮ ህጻን ልጅ አይደለም። አንቺ አደራ የምትሰጪው አደራ መስጠት ከፈለሽ ደግሞ ሂደሽ ለእናቱ አደራ ስጭ። ለሄሉ አይደለም፣ ሄሉ እናቱ አይደለችም። ምን ነው የትናንትና ህጻን ልጅን በወቀቀላ ነው አልችሳ የአብስራን በፍቅር ስላላሸነፍሽ ብቻ አለፍሽን ከሄሉ ላይ እየወጣሽ ነው እንዴ እየመጣሽ አስሬ በጥፊ የምትማችው? አረ የሚመታ ይምታሽ። ይኸውልሽ ብትከበሪ ነው የሚሻለሽ። እሺ መስመር በጣም እያለፍሽ ነው ልዩ አሁንም ቢሆን አንቺ ካለሽ ሄሉ ወደ ያብ ስራ እንደማትመለስ ነው ምነግርሽ። በቃ አንቺ መውጣት አለብሽ ከእነ እንዲያው ይሄ አገርሽ አዲስ አበባ አይደለ ምናምን አይደለ የተባለው አዲስ አበባን አታውቂውም ተብለሻል። እንግዲህ ስለዚህ ሂጅ በቃ ወደ ሀገርሽ ተመለሽ። የራስሽን ህይወት ኑሪ፣ የራስሽን ህይወት ምሪ። ምነው አንቺ በተስፋ ብቻ መኖር ነው እንደምትፈልጊው? ለአንቺ ብዬ ነው አትበይ። ላንቺ ለእሷ ብለሽ አደለም የተውሹ። እሱ በቃ ፍቅሩ አለቀ፣ ከአንቺ ላይ ፍቅሩ አለቀበት አደለ? ስለዚህ ሄሉን ሰበብ አታድርጊ። አንቺ ስለማይፈልግሽ ይመስለኛል። ምንድነው? አንቺ የወንድ ጥማት አለብሽ እንዴ? ችግር አለብሽ? ልዩም ልዑልም ማለት ነው። ሄሉን አስገድዳችሁ ከልዑል ጋር ማን ነበር፣ ከዚህ ከአብስራ ጋር ልታታርቋት አትችሉም። ገባችሁ አደለ? እራሷ ልቧ ፈቅዶ ወዶ ካልሆነ በዚህ ሁኔታ ልታስታርቋት አትችሉም። በፍጹም አትልፉ፣ ትርፉ ድካም ነው የሚሆንባችሁ። የሚያማችሁ ከሆነ ደግሞ ታከሙ፣ በቃ መታከም ያስፈልጋችኋል። እንደውም እንዴ እሺ፣ አሁን ሄሉ እየተበቀለች ነው ያለችው፣ ሁላችንም እንደምናውቀው ማለት ነው እንጂ ከዚህ ልጅ ጋር ምንም ነገር ኑሮባት አይደለም። ነገር ግን የእውነት ሆኖ ማለት የእውነት ሆኖ በቃ ያብስራን አልፈልገውም፣ ፍቅሮ ወቶልኛል ካለች ልትታነቂ ነው እንዴ? ወይስ ደግሞ በግድ አስርሽ ወስድሽ ልታታርቂያት ነው እንዴ? አልፈልግም ካለች ግዴታ አይለ በቃ ግዴታ አይለባትም፣ ያለ መታረቅ መብቷ ነው እኮ አንቺ ሰተት ብለሽ ገብተሽ የሰውን ህይወት ከበጠበጥሽ በኋላ አሁን ደግሞ ያዙኝ ልቀቁኝ ታያለሽ። ሲቀጥል በመጀመሪያ ጥሩ ፍቅር ነበራቸው። አንቺ ነሽ መተሽ ያበላሸሽባቸው ማለት ነው። አሁንም ቢሆን መውጣት አለብሽ። ኤክስዬ ዬ ኤክስ ኤክስ ነው በቃ ውጪ፣ አታስፈልጊም። በፈጠረች ልዩ የምትባይ ሴትዮ አታስፈልጊም። እንደውም በሄሉ ቤት ባትመጪ ሁላ አንቺ ሸማይዝሽም እንዴ ለእሱ ብለሽ ከሆነ በቃ እሱን ተንከባከቢ። ስራሽ እሱ ነው የሚሆኑ ማለት፣ ከዚህ በኋላ ያብ ስራን ተንከባከቢ። ከሄሉ ጋር ግን አድረሽባት፣ በተለይ ደግሞ ከቤቷ እንዳትመጭ ድጋሜ። ምክንያቱም ከቤቷ የሚያስመጣሽ ነገር ምንም ነገር የለም። እያለችሽ ነበር እኮ አንቺ ከህይወቱ መቼ ወጣሽ? እያለች ነበር። ሶ አንቺ እንድትወጭ ነው የምትፈልገው፣ በዙሪያው፣ በያብ ስራ ዙሪያ አንችን ማየት አትፈልግም። ሄሉ፣ ለምንድን ነው የማይገባሽ? አንቺ አንቺ እንድታስታርቂያት አትፈልግም። በራሱ እንዲታረቃት ነው የምትፈልገው። ገባሽ? በምን አይነት አማርኛ ብንነግርሽ ነው የሚገባሽ? ከመጣሽ ጀምሮ እኮ እየቀጠቀጥነሽ ነው። ባጣቆየ ጨምላቃ ተጨማለቅሽ። የምር በጣም ነው የተጨማለቅሽው። ልዑል ደግሞ ወደ ራሱ ተመለስ። ይሄ አያምርብም፣ አዲሱ ማንነት ምንም አያምርብም። የምር ከመቼ ወዲህ ነው አንተ ለያብስራ ማሽቃበጥ ማሽቋለጥ የጀመርከው? ጭራሽ ከሄሉስ ጋር መሆን የሌለበት ሰው ቢኖር የአብስራ ነው እያልክ ነበር አደለ? ስለዚህ ዛሬ ባንዴ ተከረባብተ እሷን ማስደብደብ፣ እየተደበደበች እያየ ዝም አልካት። ደግ አደረገቻቸው። እንደዚህ ቅጥልጥል በሉ እሷን እንደዚህ ቅጥልጥል እንዳደረጋችኋት ማለት ነው። አሁን ስሜቱ ገባችሁ አደለም? ተመልካችን ቤተሰብ ማለት ነው ይሄ ሁሉ ለምንድን ነው እናንተ የምትሳደቡት? ምን አደረገች? እሺ፣ እቺ ልጅ እኮ ከአቅም በላይ ማለት ከበቂ በላይ እኮ ይሄ ልጅ ለምናዋለች እኮ ምንም ነገር ከማድረጓ በፊት የራሷን እርምጃ ከመውሰዷ በፊት በጣም ለምናዋለች፣ ተለማምጠዋለች። በለመነችው ጊዜ ራሱ ሁሌ ለወንድ እንደተንበረከኩች ስትሏት ነበር፣ ስትሰድቧት ነበር አይደል እንዴ? አሁን እንደገና ወደ ራሷ ስትመለስ ስትቆርጥ እናንተ ምንድን ነው ለምንድን ነው ወንድ ባመላለሰ ነው ወንድ በቀያየረ ነው የምትሏት? ይሄ ልጅ እኮ ከልባችሁ ከተረዳችኋት፣ አፍቅረው አደለም እኮ ጀስት የያዘችው በቀል ነው። በቃ ማናደድ ነው የፈለገችው። ማናደድ ደግሞ አለባት። ደግ አደረገች። ታናድዳቸው። ገና ቀጠል ማለት አለባቸው። እሷ እንደተቃጠለችው እናንተ በእሷ ቦታ ሆናችሁ ተረድታችሁታል? እንደዛ እየሮጠች መኪና ልትገባበት የነበረው ምክንያት ተረድታችሁታል? ክብር አይገባሽም እየተባለች የተሰደበች ሴት ነች። ገባችሁ አደለን? የአብስራ ሲናገራት የነበረው እያንዳንዱ ቃላት ልቧን ሰብሮታል። አመናችሁም አላመናችሁም፣ በጣም ከልቧ ውስጥ ገብቶ ልቧን ሰብሮታል። ስለዚህ መታረቅም ካለባቸው በራሳቸው ተረጋግተው እንጂ እንዲህ ኤክስ እየመጣ ሆሆሆሆ እየተባለ አይደለም ሊታረቁ የሚችሉ የአብስራ ደግሞ ማለት ነው። ይችን ኤክስን በቃ ከህይወቴ ወታለች ምናምን እያልክ ነው አደለ? ለምንድን ነው አንተ ካጠገብ የማታረቃት እንዴት ነው የምታስበው? አንተ በሰው በኩል ሄሉን ታስታርቀናለች ሄሉን ታስታርቀኛለች ብለን የምታስበው? ሲጀመር እኔ በቀል አስባችሁ ነው የሚመስለኝ። አሁንማ በዚህ ያክል ደረጃች ሙጥኝ ያለችው ሄሉሻን በሆነ ምክንያት ለመጣል ፈልገች ነው፣ ሌላም አይደለም። ዞሮ ከኤክስ ምን ይገኛል? ጣውንት እኮ ነች። ልዩ ማለት አሁን ለሄሉ ጣውንት ነች፣ ምክንያቱም የምትወጅውን ልጅ ወስዳብሻለች። በፍቅር አማልላ ወስዳብሻለች። ሶ ለሄሉ ጥሩ ነገር ታስቢያለች ብዬ እኔ አላምንሽ በፍጹም። ስለዚህ ከሄሉ ህይወት ራቄ በቃ አንፈልግሽም፣ ራቄ አንፈልግሽም ስትባይ አይገባሽም እንደ አንቺ ወይ ደግሞ ትክክለኛ ሰዎች